ሰላም ሰላም፣ እንዴት ናችሁ? በእያላችሁ በጡል ነገር ሰላም ነው። አሸና አሸና እንዲ ላችሁ እሞኝላቸው አለቤሶች ስትጎንዶሉ ላይ እያደረጋቸው ለዚህም ላይ የነበሩ እጅግ በጣም ጋጥ ወጥ ናቸው። እንደምታቁት ከአስራ አምስቱ ቀን በፊት ጉማ አዋርድ ተካሂዶ ነበር። ትልልቅ አገሮች ውስጥ ያሉ ተዋናዮች የተጋበዙበት አለባበሳቸው ንጉግራቸው ሁሉ ነገራቸው ደስ የሚሉ ትልልቅ ተዋናዮች እንደነ አማኑኤል ሀብታሙ አይነቱ እንደነ ግሩም ኤርሚያስ አይነት የተገኙበት ላይ ጉም አዋርድን አይተናል። ይሄ ደግሞ ግም አዋርድ ነው። ይሄ ቲክቶክ ክሬቲቭ አዋርድ ከጉም አዋርድ ጋር የሚነጻጸር ሳይሆን ግም አዋርድ ነው የሚሰቆጡት የሚያሳፈር። ለጡታች፣ ማህጾን እና መቆመጫ ዳሌ የግል ንብረታችን ነው። ለህዝብ ክፍት አታድርጉ፣ እናንተ ነውረኞች! ሴተኛ አዳሪዋ የትኛው ትሁን ጤናማ የልጆች እናት የትኛ ባለትዳር የትኛ እንደሆነ እኮ ተደበላለቃችሁብን እኮ ለወንድነት ስኑ ስርዓትን ማታሲዙ የሁሉ ሀፍረቶ ስጋችን ሶብስብሉን። ለህዝብ ክፍት አታድርጉ ሲባል ራቁት መምጣት ጀመራቸው ጭራሽ አንተ ቲክቶክ ክሪኤቲቭ አዋርድ ላይ ለዚህ ኢቫን ምትባል ሶጣጭ ሴት ሶጣጭ ሴት ራቁት ነው የመጣች ሀይ የሚል የለም የሚቆጣጠር የለም በውግ የሚጠይቅ የለም እንደዚህ ይለበሳል እሱ እንደዚህ ይለበሳል የሰው ልጅ በፓንት እና በኮት ያባቷ ይሁን ያጎቷ ይሁን አይታወቅም ቶሙልከት እንደዚህ ቶሎብሰው ይመጣል እና ይሄ አዋርድ ሳይሆን አዋራጭ ነው አገራችንን፣ ህዝባችንን፣ ክብራችንን ዝቅ የሚያደርግ የሚያሳፍር አንገቱ የሚያስደፋ። እረ ተው! ወላጆች እንዴት ነው የነገር መስመር አሲዙ ልጆቻችን እንደዚህ አይነት ሴቶቹ በእርግጥ እንኳን በርበሬ ታጥናችሁ ቆርቶ በእርታ በሰሞኑን እሳቶ ጎመራን ብትታጠኑ የምትመለሱ ሴቶች አይደላቸው እንጂ ብትመለሱ ኑሮ እናንተን በርበሬ አጥኖ በሳማ ጎርፎ መዝመር ማስያዝ ነው እንጂ ከቁጥጥር ውጭ ነው። ዘር ሳትተኩ እናንተ መላመላ ካልተፈለጋችሁ በስተቀረ አገር ተጠፋላችሁ። እራቁት ሴት ልጅ እንዴት ራቁት? ይሄ የሶስቱ ብር ፓንት የአራቱ ብር ፓንት ለብሰው ሰው ልጅ ራቁት ይወጣሉ እንዲ ወደ አደባባይ እና ቤተሰቦቻችሁን ገላችሁ ነው የጮረሳችሁት ወይስ በተፈጥሮ አደጋ ነው ወይስ በሰው ሰራሽ አደጋ ነው ቤተሰቦቻችሁ ያለቁት? ሀይ የሚል የለም የሚቆጣጠሩ የለም። ወንዶች የሴት ልብስ ለብሰው መጥ? በጣም በሚዘጎነነው ነጫ ማለት ነው ልጥዮ በጣም የሚጎርም ነገር በቃ፣ ወንዶች የሴት ቦርሳ እንደዚህ ይዘው ምን እንደ እናቶች፣ እንደ ሴቶች እንደዚህ አድርገው ቦርሳ በዚህ ይዘው የሆነ ኧረ በጣም የሚሰቆጥት ነገር ነው። ሽሩባውን ግጥም አድርገው ሰተ ሰርተው ለምን እቺ ተንጠልጣዋን ቦርሳ አትይዙም? እዚህ እናቶች በዚህ በአንገቷቸው ስር የሚከቱትን አይሰቆጥታቸው እንዲሁ እናንተ በእናታቸው

ሴተኛ ደረ ሁሉም እኮ አብዷል። በነገራችን ላይ መንገዱ ሁሉ እንደዛ ነው። ታክሲ ሁሉ እንደዛ ነው። በየሆቴሉ በየካፌ ስትጎበር አቁቶናል። በቃ አፋችን አመረረል እ ወሬው እ እነ ማር እንጦጣበት እንጂ ምኑ ከምንኑ ለእኛ እኮ ጉራ ገባን፣ ጉራ ገባን። ህዝቡም እራሱ ጋጠወጦችን ከፈ ኢቫን እኮ ዛሬ አይደለም ወደ ሚዲያ የመጣችው። በነገራችን ላ ቆይታ ልጅ እችን ልጅ እኮ ማበድ ከጀመረች ግን አሁንም በመቶ ሺዎች የሚቆጠር ህዝብ እችን ልጅ ይደግፋል። በመቶ ሺዎች ለየት ለማለት ወይ ደግሞ ትኩረት ለመሳብ ያደረገችው ብቻ አይደለም፣ ጋጠ ወጦች እየተበረታቱ ስለመጡ ነው እዚህ የተደረሰ። እና ልጅ ጆሲ የሚባል ልጅ የሴት የሴት ልብስ ቆይ ወቀይ አበባ አበባ አድርጎ መጣ። ይሄ ያለው ተመሳሳይ የቶመሳሳይ ፆታ የዘግናኞቹ ነው። ለብሶ መጣ። ምን አሉት? አይ ሴቶች ወር አበባ ስለሚያማቸዋል። እሺ፣ ምን ይሁን? ድምፅ ለሆናቸው ድምፅ ሆነ። ምንድነው? ልታስቆመው ነው እንዴ? ለዚህ ለወር አበባ? እሺ፣ ሴቶች ደግሞ ምጥ አለባቸው። ለምጣቸውስ ድምፅ አትሆናቸው? ምን ምን እውነት መጣለሽ። ለምጥስ አርግዞ ልትሞት አለ ወይስ የርጉዝ ደሞ እንደዚህ የሆነ ለብሰ ደሞ ልትመጣ ነው? የሚሰቆጥጥ እና አንዳንዶቻችሁ በዚህ በተመሳሳይ ፆታ ፕሮሞት እያደረጋችሁ በደንብ ከስር በደንብ ከጆርባ በደንብ ደሞ ትሰሩ እኛ እናውቃለን። ጉን ምንድና ኢትዮጵያ ውስጥ ገና እንዲዳይነ ነገሮች ስላልተፈቀዱ ምናልባት ህይወታችን ጥያቄ ምልክት ውስጥ ይገባል፣ ቢዝነሳችን፣ ስራችን፣ ሁሉ ነገሮች በለሻሻል ባይሆን እያሉ ማመድ እንቆይ ተብሎ ነው ባይሆን እያለማመድ ነው እንቆይ፣ እና ጊዜ ሲደርስ እንጎለጣለን ብላችሁ ነው። ወንዶችም ሴቶችም ነው እዚህ ጉዳይ ያለው ነገራችን ላይ ወንዶችም ሴቶችም በዚህ ጉዳይ ታጥቃችሁ እንደተነሳችሁ ተደራጅታችሁ እንደምትንቀሳቀሱ እኛ እናውቃለን። ግን ጊዜው ስላልደረሰ ፍርሃት ውስጥ ሆናችሁ ነው። ፍርሃት ውስጥ ሆናችሁ ነው እና እንዴት ነው በዚህ መልኩ ምንቀትለ እንዴት ነው

እንዴት ነው ሴት ልጅ እንደዚህ ለብሳ የምትመጣው? እንዴት ነው ወንድ ልጅ እንዴት ነው እንደ ሴት እንትኑን ቹርባን ተሰርቶ የሴት ልብስ የመሰለ ለብሳ ቦርሳውን እንደዚች አንጠልጥሎ አረማመድ ሮ በጣም ሌላ ነገር እንትን ያላቸው ሆነች እና አሁን እኮ እነ ጉርምኖ የእርሚያስን እኮ ማንም አያይም። ኢትዮጵያዊነት የሚሸጥ የሚያስተምሩ እንደነ አማኑኤል ሀብታም አሉ ትልልቅ ተዋናዮች የሚሰሩትን ፊልም እኮ ሰው ትቷል። በቃ ኩታራና ና ጨቅላዎች እኮ መቆለጃ አርጋችታል አርጋችሁታል ሚዲያውን የጨቅላዎች መቆለጃ አርጋችሁታል እና በጣም የሚያሳፍር ነው። እይት ውስጥ እነ ግሩም ኤርሚያስን፣ እነ አማኑኤል ሀብታሙን እያቸው ፊልሞቻቸው ኢትዮጵያዊነትን የሚያንጸባርቁ ትውልዱን የሚያንጽ ሌላ ዓለም ላይ የፊልም አክተሮች እንደምታውቁት ብዙ ብልግና እንደሚሰሩ ሁሉ አገራቸውን የሚያንጽ አገራዊ አንድነት የሚፈጥር ለቴክኖሎጂ ለእውቀት ለጀግንነት የሚያነሳሳ ነው። ፊልሞቻቸው ትውልድ የሚቀርጹበት ዓለም ስለ እነሱ ያለውን እይታ ሁሉ ከፉ ከፉ የሚያደርግበት ነው። አሜሪካን በዓለም ደረጃ ገጽታቸውን የገነቡት በፊልሞቻቸው ሀያለች እንደሆኑ፣ በቴክኖሎጂ የበለጸጉ እንደሆነ፣ ዓለምን የተቆጣጠሩ እንደሆነ አድርገው ዓለምን እንዲረዳ ያደረገው በፊልሞቻቸው ናቸው እና እኛ ግን በፊልሞቻችን ምንድነው ምናስተምረው? ሚዲያዎቻችን ምንድን ነው የያዙት? እና በዚህ በፊልሙ ኢንዱስትሪ ውስጥ ኢትዮጵያዊነትን የሚያጎሉ ጠንካራ ሰዎችን እየደገፍን እያበረታታን ነው ወይ አሁን እንደ ጉም አዋርድ ይሄ ቲክቶክ ክሪኤቲቭ አዋርድ ግም አዋርድ ነው በግሌ ጉም አዋርድ ብያለሁ ለምንድን ነው ኢትዮጵያዊ አለባበስ ሰው ለብሶ መድረኩ ላይ የማይመጣው ለምንድን ነው ኢትዮጵያዊ ማንነቶች የማይንጸባረቁበት ለምንድን ነው አለባበስ ስርዓት የማይኖረው? ንግግራችን ስርዓት የማይኖረው? ለምንድን ነው ጨዋ ሰዎች የማይሸለሙበትና የማይበረታቱበት ምክንያት ምንድን ነው? ስለዚህ ይሄ እጅግ በጣም የተወሳሰበ ሆነ። በጣም የተወሳሰበ ችግር በእንቅርት ላይ ጆሮ ደግፍ ያለ ችግረች በነገራችን ገራችን ለብዙ ሰዎች ትኩረታቸውን ፖለቲካው ላይ ባደረጉበት ጊዜ አሁን ማህበራዊ ህይወታችን በሙሉ ኮላፕስ እያደረገ ትውልድ እየጠፋ ፖለቲካውን ብታስተካክለው የፈረሰ ማህበራዊ ማንነቶችን ወደ መስመር ወደማይመጣበት አቅጣጫ በመሄዱ ምክንያት ብዙዎች ትኩረታቸውን ከዚህ ጉዳይ ላይ አንስተዋል። እኛ ደግሞ ይሄ ጉዳይ ትኩረት ሊነፈገው የሚገባው ጉዳይ አይደለም። ፖለቲካው የሚነሳው ከማህበራዊ ማንነቶቻችን ከመንፈሳዊ ማንነቶቻችን ነው። መንፈሳዊና ማህበራዊ ማንነቱ የፈረሰ የወደቀ ትውልድ እንኳን አገር ሊገነባ ቀርቶ ለራስም አይሆንም። ጨዋ ትውልድ መፈጠር አለበት። ጠንካራ ትውልድ፣ እውቀትን የሚሻ ዲሞክራሲን የሚቀበል እኩልነትን የሚያምን ሰብአዊነት የሚሰማው ትውልድ ከተፈጠረ ፖለቲካውን ለማስተካከል እጅግ በጣም ቀላል ነው። ነገር ግን ይሄ መሰረት የሆነ የትውልዱ መሰረት የማህበረሰብ መሰረት የሆኑ ነገሮች ከፈረስ ግን ፖለቲካው እንዴት አድርገን የምታስተካክለው? ፖለቲከኛ የሚወጣ እኮ ከህዝብ ነው። ህዝብ ደግሞ የሚወጣው ከመንፈሳዊና ማህበራዊ ህይወት ነው። ስለዚህ እዚህ ነገር ላይ ሁላችን ትኩረት ልናደርግ ይገባል። ይሄ መንደሬነት አይደለም። ይሄ ስለ ግለሰብ የሚነሳ ንትርኮችና ጭቅጭቆች አይደለም። እንደ ቀልድ እንደዋዛ ትውልዱ መስመር እየሳተ ይመስላል። እዩት እስቲ በየመንገዱ ተማሪዎች የሃይ ስኩል ተማሪዎች የት ነው የሚያመሹት? አለበሳቸው እንዴት ነው? ምኞታቸው እንዴት ነው? ድርጊታቸው እንዴት ነው የሚለው እናንተ እዩትና ጎምጎሙትና ይኖገር። ጥሩ ነው፣ እሺ ወይና ነው የጎደለ የለም ካላችሁ፣ በርቱ ተወርታቱ። ለማለቱ እንወዳለን እኛ ብቻ ከሆነ ያበድ ነው፣ ወይም ደግሞ የተሳሳት ነው፣ እራሳችሁን ለማስተካከል ሙከራ እናደርጋለን። ይኔ አሳብ ነው። ሲሞቻችን ላይ ቀርግ ሼር አድርገው ወዳቻ አለው። ፒስ